ሰላም ጤና ይስጥልን፣ ውድ የቮይስ ኦፍ ራያ ቤተሰቦች፣ በዛሬው ፕሮግራማችን በራያ የመሬት ወረራ ምን ይመስላል የሚለው ወደ እናንተ ይዘን ቀርበናል። ውድ የቮይስ ኦፍ ራያ ቤተሰቦች፣ በራያ መሬት ወረራ ላይ አስመልክተን ወደ እናንተ የምናቀርበው ትንታኔ ለሌሎች እንዲደርስ ላይክ፣ ሸር፣ ሳብስክራይብ በማድረግ እንዲሁም የደወሉን ምልክትን በመጫን ቤተሰብ ይሆኑ። ይህ ቮይስ ኦፍ ራያ ነው፣ የራዮች ድምፅ። እንደ ራያ መሬት ወለል ያለው ገላሽ፣ ሀብታም በገንዘቡ፣ ደሃ ባይኑ በላሽ፣ አሽላ በሸቱ ጤፍ በወለደው ወለል ብሎ ታየኝ የራያ ሜዳው ላይን የሚያስቆመጀው የራያ መሬት የራያ ህዝብን መሬት ለመውረር በአራተኛው አፄ ዮሐንስ የተጀመረው ወረራ። አባት አለበት ይመስል ከቅማያታቸው የወረሱት የወረራ ተግባር ትህነግ አሁንም በራያ ምድር እየፈጸመ ይገኛል። አጼ ዮሐንስ የመጀመሪያ ዘመቻቸው ለማካሄድ ለእንግሊዟ ንግሥት ቪክቶሪያ ራያ የሚባል ህዝብ አምጾብኛል ብለው ደብዳቤ ጽፈው ድጋፍ እንደጠየቁ ድርሳናት ይናገራሉ። አጼ ዮሐንስ አራተኛ በራያ ህዝብ ላይ ከሶስት በላይ ዘመቻዎች አካሂደውበታል። ክርስቲያን የሆንክ ጽላትን ይዘህ ተከተለኝ ራያ የሚባል ህዝብ አምጾብኛልና ብለው ነጋሪት አስጎስመው እምቢልታን አስነፍተው ለራያ ህዝብ አዝምተውበታል፣ ዘምቶበታል፣ ይለናል የታሪክ ምሁሩ ተበጨ ሞላ። የራያ ገበሬ አመፅ ቀዳማይ ወያኔ በኃይለ ስላሴ ዘመን የተቀሰቀሰው የራያ ልገዛም ባይነት ያስደነገጣቸው ኃይለ ስላሴ የራያ ህዝብ አመጸብኝ በሚል ከዋግና ላስታ ከትግራይ አገረ ገዥ ጋር በመሆን ከበባ ውስጥ አስገብተው የራያ ህዝብ ላይ ወረራ እንደፈጸሙበት ታሪኮች ይናገራሉ። ከወረራው በተጨማሪም በቀድሞ አገረ ግዛት ሚኒስቴር የርስት ክፍል ውስጥ ላይ የተሰነደ ሰነድ ላይ ላመጸው ለራያ ህዝብ ቅጣት ይገባዋል በሚል የቅጣት አይነት በዝርዝር ተሰንዶ ይገኛል። ከቅጣቱ መካከልም መሳሪያ እንዲፈታ ገንዘብ እንዲከፍል፣ መሬታቸው ሙሉ ለሙሉ ለመንግስት እንዲሆን፣ ሁለት ሶስተኛው መሬት ለዋግና ለትግራይ ሰዎች እንዲሸጥ፣ አንድ ሶስተኛ መሬታቸው ራሳቸው በውድ ገንዘብ እንዲገዙ ይላል ቅጣቱ። የታሪክ ተመራማሪው ተበጀ ሞላ፣ ይህ ቅጣት የራያ ህዝብ ለማንበርከክ ሆን ተብሎ የተሰራ ነው ሲል ይገልጸዋል። ከቀደማዊ ወያኔ በሸፈጥ የወሰደው ህወሓት ራሱን ካልአይ ወያኔ ብሎ በመሰየም ወደ በረሃ ወጥቶ የተጨቆነ ህዝብ ነፃ ለማውጣት በሚል ብሔርተኛ ሀሳብ ሲያራምድ ለአፄ ዮሐንስና ለኃይለ ሥላሴ ያልተገዛ ህዝብ እኔንም እምቢ ይለኛል በሚል ስበብ ራያ ባላባቶች የፊውዳልና የደርጋ ሀሳብ ይደግፋሉ በሚል ስበብ እንደገደላቸውና እንዳስገደላቸው የሚታወቅ ጥሬ ሐቅ ነው። ሁሉም እንደሚሉት ደስኻ ራያ እግርካ ሁመራ ጌርካ ደቅዝ ራስህን ራያ እግርህን ሁመራ አድርገህ ተኛ የሚል አባባላቸው ከሰው በላይ ለመሬቱ ምን ያህል ጉጉት እንዳላቸው የሚያሳየን የራያ መሬት ለሴሮኞቹ ትህነግ የደም ስራቸው እንደሆነ በግልጽ በየመድረኩ የራያ መሬት እንጂ የራያ ህዝብ ሲሉ ተደምጠው አያው ህዝቡ እንደፈለገው ይሁን፣ መሬቱ ግን የእኛ ነው ሲሉም ለራያ ህዝብ ንቀታቸው የሚያሳዩበት መንገድም ጭምር ነው። በ19969798 በጻዳ ሜዳ ያደረሱት የመሬት ወረራ የጻዳ ሜዳ ህዝብ እንደ ጥቁር ቀን የሚቆጥረው ቀን መሬታችን ለማንም አሳልፈን አንሰጥም ስላሉ ከሊቅ እስከ ደቂቅ ታፍነው ተወስደው የመከራ ውርጅብኝ እንደወረደባቸው በቁጭትና በብሶ ሲያወሩ ይሰማል። ግፍና መከራ በተለያዩ ዘመናት እየደረሰበት ያለው የራያ ህዝብ በቅርቡም በኩኩፍቶ ከተማ የመሬት ወረራ በትህነግ ኃይሎች ተካሂዶበት የመሬት ወረራውን የኩኩፍቶ ከተማ ህዝብ ተቃውሞውን ሲያሳይ የሚያሳይ ምስልም በተለያዩ ማህበራዊ ሚዲያ ሲንቀሳቀስ ታይቷል። የራያ ህዝብ ከአፄዎች ዘመን ጀምሮ እስካሁን ድረስ አማጺ በሚል እየተፈረጀ ሰቆቃ እየደረሰበት ያለ ህዝብ የማንም የማይነካ የራሱን የማያስነካ የራያ ህዝብ ጦር እያዘመቱበት ከቀየው እንዲፈናቀልና ለስደት እንዲዳረግ እየተደረገም ይገኛል። ከራሱ አልፎ ለሌሎች የሚተርፍ ምርት ማምረት የሚችል የራያ መሬት ለግል ጥቅማቸው ሲሉ ህዝቡን በመከፋፈል ራስ በራሱ ጣት እንዲቀሳሰር ሴራ ጠነሰሱበት፣ መዳከሙን አይተው መሬቱን እየወረሩት ይገኛሉ። ውድ የቮይስ ኦፍ ራያ ቤተሰቦች፣ የመሬት ወረራ በራያ ላይ ከብዙ በጥቂቱን ይህን ይመስላል።